ሰኔ 12/2017 ዓ.ም ጠናስልኝ ተናስልኝ እንደምናመሻችሁ የኢትዮጵያ ቴሌቪዥን ነው። ኢቲቪ 57 ሶስተኛ ክፍል ላይ ደርሷል። የአጀንዳ ጉዳይንም ይዘን መጥተናል። ዋና ዋና ጉዳዮቹን ላስታውቃችሁ። በአማራና ኦሮሚያ ክልሎች ሰላም ለማጽናት የሚደረገውን ጥረት ሕብረተሰቡ እየደገፈ መሆኑ ተገለጸ። ሁልጊዜ ተወራወረን የምናመጣው ለውጥ ከሳራ ብቻ ነው እንጂ ሌላ ለውጥ ያየ ነው ስለሌለ ልማታችን የምናለም አይሻላል ወይ ምልክት አስተላለፍ። እንደኛ ቀበሌም እንደምታያቸው ወጣቶቹ በነቂስ ወጥተው እየጠበቁ ነው። ያው የምንወጣበት ሰዓት ከ12 ሰዓት ተኩል እስከ አንድ ሰዓት ባለው ወጥተን እስከ ስድስት ሰዓት ተኩል እንጠብቃለን። ከውጭ ኢራንና እስራኤል በአፋጣኝ የተኩስ አቁም ስምምነት እንዲያደርጉ የተባበሩት መንግስታት ድርጅት ጠየቀ። ከስፖርት በፓሪስ ዳይሞንድ ሊግ ኢትዮጵያውያን አትሌቶች በሁለቱም ጾታ ለአሸናፊነት ተጠብቀዋል። የሚሉት ዋና ዋናዎቹ ናቸው። ከዜናዎቹ ጋር አንተነህ ደግፌ ነኝ። እዚህ ሸጎሌ ከሚገኘው የኢቢሲ ዋናው ስቱዲዮም በዛሬው የአጀንዳ ጉዳዮችን አማራና ኦሮሚያ ክልሎች ላይ ሰላም ለማጽናት እየተደረገ ባለው ጥረት ላይ ተጨማሪ መረጃ እንዲሰጡን የሰላም ሚኒስቴር ሚኒስትር ዴታ ዶክተር ሀረዴን ተዘራ በቀጥታ መስመራችን ላይ ጋብዘናቸዋል። ከእሳቸው ጋርም ጉዳዩ ሲደርስ ቆይታ የምናደረግ ይሆናል። አብራችሁን ትቆዩ። ዞን እንዲያክብሮት ግብዣ ነው። የፓርቲዎች ቁጥር መብዛት ለአንድ ሀገር የፖለቲካ ስርዓት ማደግና ለዴሞክራሲ ግንባታ ዋስትና ሊደረግ ይችላሉ። እንደ ምስጥ ክንፉን አራቅፎ ብዙም ሳይበር ወደ መሬት የሚገባ እንደዚህ ነው። ኢትዮጵያ ውስጥ ፓርቲዎች ቲዮሪንና ሪያሊቲን ቀላቅለዋል። አንዴ ለኔ እድል በሰጠኝ ቦታ ሰጥተ መስከር ከሆነ መቼ ነው ለውጡ የሚመጣው? ያለመግባባቶች መንሴ የሆኑ ይመስለኛል። ገዥውን ፓርቲ እያጀብን ቤተ መንግስት ከማስገባት ውጭ ምንድን ነው ፋይዳው? ነገር መንግስትን ክሪቲሳይዝ የምናደርግበት አቅም ሊኖረን አይችልም። ጠቅላይ ሚኒስትር ውይይት ነበር፣ በጥያቄ ዛሬ ገብተህ ቢሆን ኖሮ አግራቀ ፓርቲዎቹ ነበሩ። ዛው ህዝቡ አጠገቡ ያለው አገር አቀፍ ፓርቲ ብሎ አለመወዳደር የዛን ህዝብ ድምጽ የሚቀረው የጋራ ስንፍናና ድክመት አለ። አገር አቀፍ ፓርቲዎች ዘጠና ሰባት እንዲጋገረን እኛንን እኮ በሩ ለአበበ አንድ ቆንጆ ጥያቄ ልጨምርለት አቶ አበበ ለማብራሪያ የሚሆን ጥያቄ ነው። እየጠየቁ ያለ አንዳንድ እያለ ፈጃቸው መቼም አባት የላቸው እንዳለችው ነው የምንሆነው። ጠቅላይ ሚኒስትር አብይ አህመድ ከበላይ ኢትዮጵያ ከተወጣጡ ተፎካካሪ የፖለቲካ ፓርቲ ተወካዮች ጋር ውይይት አካሂደዋል። ውይይቱ ዛሬ ምሽት በኢትዮጵያ ቴሌቪዥን በሁሉም አማራጮች እንዲሁም በተለያዩ የመገናኛ ብዙሀን ከምሽቱ ሁለት ሰዓት ተኩል ላይ ይተላለፋል። እንድትከታተሉ እንጋብዛለን። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በ2017 ለሚካሄደው የመጅሊስ አመራር ምርጫ የመራጮችና አስመራጮች ምዝገባ ነገ አርብ እንደሚጀመር የምክር ቤቱ ምርጫ አስፈጻሚ ቦርድ ገልጿል። ቦርዱ በሰጠው ጋዜጣ መግለጫ ምርጫውን ፍትሐዊና ስኬታማ ለማድረግ የተለያዩ ስራዎቹ መሰራቱንም ገልጸዋል። የመራጮችና አስመራጮች ምዝገባን የማሳለት ተግባራት መከናወንም ጠቁመዋል ሕዝበ ሙስሊሙ ለምዝገባው የነቃ ተሳትፎ ሊያደርግ ይገባል ሲል ቦርዱም ጠይቋል። በነገው ዕለትም በተለያዩ የኢትዮጵያ አካባቢዎች በሚገኙ መስጂዶች የመራጮችና አስመራጮች ምዝገባ እንደሚጀመርም ተገልጿል። ዘገባም የሪፖርተራችን ይድነቃቸው ሰማው ነው። የጥላቻ ንግግርና ሀሰተኛ መረጃዎች አሁንም የሀገሪቱ የሰላምና ደህንነት ስጋቶች መሆናቸውን የመገናኛ ብዙሃን ባለስልጣን ገለጸ። የኢትዮጵያ መገናኛ ብዙሃን ባለስልጣን በጥላቻ ንግግርና ሀሰተኛ መረጃ ያለበትን ደረጃ የሚያሳይ ጥናት ይፋ አድርጓል። የባለስልጣኑ ዋና ዳይሬክተር አማካሪ ታምራት ደረጃኔ ለመገናኛ ብዙሃን በሰጡት መግለጫ በማህበራዊ ሚዲያ በጽሁፍና በተንቀሳቃሽ ምስል የሚተላለፉ የሀሰተኛና ጥላቻ ንግግሮች አሳሳቢ ደረጃ ላይ ደርሷል ብለዋል። በተደረገው ጥናት 56 በመቶ የሚሆነው የሀሰተኛ መረጃና የጥላቻ ንግግሮች የተላለፉት በታዋቂና ተጽዕኖ ፈጣሪ ግለሰቦች አማካኝነት ሲሆን በመገናኛ ብዙሃን ደግሞ 26 በመቶ መሆናቸው ተመላክቷል። ሀሰተኛ መረጃዎችና የጥላቻ ንግግሮችን ለመከላከልም የማህበራዊ ሚዲያ አገልግሎት ሰጪ ኩባንያዎች የኢትዮጵያን ብሔራዊ ጥቅም ታሳቢ በማድረግ የአሰራር ማሻሻያ እንዲደረግና የሚዲያ ልህቀት ማዕከል ለማቋቋም እየተሰራ መሆኑን አማካሪው ገልጸዋል። ዘገባው የሪፖርተራችን የመራደም ነው። ኢትዮጵያ የፊታችን ቅዳሜ ጀምሮ ሁለት አህጉር አቀፍና ዓለም አቀፍ ሁነቶችን በትይዩ ታስተናግዳለች። የፌዴራል ሲቪል ሰርቪስ ኮሚሽን በኢትዮጵያ የሚካሄዱ ሁለት ሁነቶችን አስመልክቶ ጋዜጣዊ መግለጫ ሰጥቷል። የፌዴራል ሲቪል ሰርቪስ ኮሚሽን ኮሚሽነር ዶክተር መኩሪያ ኃይሌ በሰጡት መግለጫ ኢትዮጵያ የምታስተናግዳቸው ሁነቶች የአፍሪካ ህብረት አባል ሀገራት የመንግስት አገልግሎትና አስተዳደር አስረኛ ዙር ጉባኤ እንዲሁም በተባበሩት መንግስታት የአፍሪካ ቀጠናዊ ፎረም መሆናቸውን ገልጸዋል። ሁለተኛው ሁነት በተባበሩት መንግስታት የአፍሪካ ቀጠናዊ ፎረም በመንግስት አገልግሎት አስተዳደርና ኢኖቬሽን በሚል የሚካሄድ መሆኑን ተናግረዋል። ዘገባዊ ሪፖርተራችንም ሞላ ለማየው ነው። ለረዥም ጊዜ ስንናፍቀው ስንጠብቀው ወደ ነበረው ውድ ቤት ገብተናል። በዚያራችን አስበናቸው በእያሉበት ሄደን የምንዘይራቸው የምንጠይቃቸው የምናከብራቸው ሰዎች አሉ። የልጅነት ህይወቴ ላይ ድምቀት የፈጠሩ ይህ ነው ምኞቴ። እኔ በህይወቴ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 በደርሶ መልሳችን የተለያዩ ከተሞች ወጎችን እንሰማለን። የተለያዩ የፈጠራ ውጤቶች ፋሽን፣ ቴክኖሎጂ፣ ዕደ ጥበብ፣ ፐርፎርማንስ ብቻ እናንተ እዩልን ያላችሁንም በብታዩት ዝግጅታችን እናየላቸዋለን። ሄሎ ትጂ ሰበባኛ አንሰበባኛ። እንግዲህ እሁድ ቤት በይፋ ተጀምሯል። እንኳን ደስ አላችሁ፣ እንኳን ደስ አላችሁ። በአጀንዳ ወደምናየው ጉዳይ እናመራለን። ህዝብን ያሳተፈ የሰላም ግንባታ ስራ መሰራቱ በጅማ ከተማ የሚታየውን ሰላም ለማምጣት መቻሉን የከተማው አስተዳደር ገለጸ። የጅማ ከተማ ወጣቶችም ሰላም የሁሉ ነገር መሰረት መሆኑን ገልጸው የከተማውን ሰላም ለማረጋገጥ ከጸጥታ አካላት ጋር በቅንጅት እየሰሩ መሆኑን ተናግረዋል። ራሂል አብደላ ጭማሪ አላት። የአንድ አካባቢን ሰላም ማስጠበቅ ለአንድ አካል የሚተው ኃላፊነት ብቻ ሳይሆን በጋራ የሚወጡት ነው። በተለይም ደግሞ ማህበረሰቡን፣ ወጣቱን ለዚህ ሰላም ባለቤት ማድረግ ደግሞ ዘላቂ ሰላምን በሀገር ለማስፈን አንደኛው አማራጭ ነው። ታዲያ ዛሬ በጅማ ከተማ ተገኝተናል። በጅማ ያሉ የተለያዩ ቀበሌዎች ወጣቶች ተደራጅተው የአካባቢያቸውን ሰላም እንደዚህ እንደምትመለከቱት በማስጠበቅ ላይ ይገኛሉ። እኔ ያው ተቀናይተን ፖሊስ፣ ሚሊሻ ጋችና ተቀናይተን በመስራታችን ደስተኛ ነን። ሁላችንም በጎ ፈቃደኝነት የምንሰራው ስራ ስለሆነ ይህ ጥበቃ ለሁሉም ሰው የሚያስደስትና ለእኛም ኦቨር ደስታ የሚሰጥ የስራ እንትን ነው ይዘን ያለ ነው። ቤትም ልጆቼን ቤቴን አስተዳደራለሁ። ወጥቼም የራሴን ኑሮ ለምኑ ስራ ሰራለሁ። ደግሞ እንዲህ በጥበቃው ላይ በተራዬ ጊዜ ወጥቼ ለቀንም ለሌት እጠብቃለሁ። ጊዜና ሰዓት አይገደበኝም። ስለዚህ ደስተኛ ነኝ። እንደኛ ቀበሌም እንደምታዩቸው ወጣቶቹ በነቂስ ወጥተው እየጠበቁ ነው። ያው የምንወጣበት ሰዓት ከ12 ሰዓት ተኩል እስከ አንድ ሰዓት ባለው ወጥተን እስከ 6 ሰዓት ተኩል እንጠብቃለን። ከ6 ተኩል በኋላ ደግሞ እስከ 10 ተኩል ላይ ተቀያሪ የሚወጣ ቲሞች አሉ። በከተማችን ሰላምን ለማጽናት የተሰራ አንደኛ የጸጥታ አካላቶችን ማደራጀት ነው። ማደራጀት ስንል ማሰልጠን፣ ማብቃት። እነዚህ አካላቶች ደግሞ እንደማን ናቸው? እነ ሚሊሻዎች አሉ፣ የስርአቱ ጋሻዎች አሉ። እነዚህ በስልጠና የወስዱ ናቸው። እነዚህ ስልጠና ወስዶ በስራ ላይ ያሉት በትክክለኛው ስራ እየሰሩ ያሉ ናቸው። ማህበረሰቦች ውስጥም አሉ። ይህ ስና የሚባለው እና ሚሊሻ አንድ ላይ ሆነን ፖሊሶች አሉ። በቅንጅት ለዚህ ከተማ ዙሪያ ከተማ ብቻ ሳይሆን ከከተማ ውጭ ወጥተን እዚህ ከተማ ዙሪያ ያለው ቀበሌ ሁሉ እየተገናኘን አንድ ላይ ተወያይተን ጸጥታ እንዴት መጠበቅ እንዳለብን ከእነሱ ጋር በውይይት ና በስራ እዚህ ያደረስ ነው። በዛ በስምምነት ና በቅድጅት ነው ለማለት ነው። መንግስት ሰላምን ለማስፈን የማህበረሰቡንም ደህንነት ለማስጠበቅ በርካታ ተግባራት ማከናወኑ የሚታወቅ ነው። እንደ ሀገርም ሰላም ጥያቄ ሲመለስ ኢኮኖሚያዊና ማህበራዊ እድገትም አንድ ላይ መልስ የሚያገኙ ጥያቄዎች ናቸው። ታዲያ ይህንን ውድ የሆነውን ሰላም ማጽናት፣ መጠበቅ ደግሞ የሁላችንም ኃላፊነት ሊሆን ይገባል። በአማራ ክልል በሁሉም አካባቢዎች እየተደረጉ የሚገኙ ህዝባዊ ውይይቶችና የሰላም ጥሪዎች የክልሉን ሰላም ለማጽናት የሚደረገውን ጥረት እየደገፉ መሆኑ ተገልጿል። በዚህም ህዝቡ ስለ ሰላም ተረድቶ ከመንግስት ጎን ቆሞ ሰላምን ለማስፈን እየተንቀሳቀሰ ይገኛል ተብሏል። በሌላ በኩል በሺዎች የሚቆጠሩ ታጣቂዎችም የቀረበውን የሰላም ጥሪ ተቀብለዋል። ሳሙኤል ወርቃየው ተጨማሪ ያለው የአማራ ህዝብ ሰላምን በማጣት ዓመታት ከወራትን ተሻግሯል። በእነዚህ የግጭት ጊዜያትም የክልሉ ማህበረሰብ ግጭቱ እያድረስ ያለውን ጉዳት በማንሳት ሰላምን እንሻለን እያለ ባገኘው አጋጣሚ ሁሉ ሀሳቡን እየገለጸ ይገኛል። የሚያልቀው ወይና ብር አንጣ ተብሎ ወይና ተብሎ የሆነ ነገር አንጣ ተብሎ ካላመጣ ደግሞ መገደል፣ መደብደብ፣ ገጠር ላይ መኖር አልተቻለም። ሰርግ መደረግ አልተቻለም። ማህበራዊ ኑሮ መኖር አልተቻለም። አንዳንዶች የሀብት ማካበቻ አድርገውታል። የክልሉ ህዝብ በርካታ የህዝብ ጥያቄዎች ይኖሩታል። ነገር ግን እነዚህን ጥያቄዎች ከጦርነት ይልቅ በሰላማዊ መንገድ በውይይት እንዲፈቱ ጥረቶችን ማድረግ እንደሚገባም የህዝቡ አስተያየት ነው። እኛ ራሳችን የአሁኑን ትውልድ በሰላም ገብቶ እንዲወጣ በሰላም ሰርቶ እንዲያርፍ፣ እያንዳንዳችን በአይን ቁራኛ እየተከታተለ የኛውን አካባቢያችን በሰላም እናስጠብቀው። መንግስት ሊመልሰው የሚገባ ብዙ በርካታ ጥያቄ አለ። በጣም ብዙ ምናልባት ሊመስል ይችላለኝ። በጦርነት ግን ምንም መፍትሄ ያለ አይመስለኝም። እኔ እንደ ራሴ ማለት ነው። በታጠቁ ኃይሎችና በመንግስት መካከል የተፈጠረውን የሀሳብ ልዩነት በድርድር እንዲፈታ ለማመቻቸት የተቋቋመው የክልሉ የሰላም ካውንስልም የጀመረውን ስራ አጠናክሮ መቀጠሉን እየገለጸ ይገኛል። ምቹ ሁኔታ በመፍጠር ረገድ የራሱን መንገድ ጀምሯል። ይህን መንገዱ እንዳለ ለማድረስ ደግሞ እስከ መጨረሻው ድረስ ይህ ሰላም እስከሚመጣ ችግሮች እስከሚፈቱ፣ ሁለቱም ወገኖች ተቀራርበው ውጤታማ እንዲሆን ከማድረግ አኳያ እንንቀሳቀሳለን ገብተን እንሄድበታለን መንግስትና ህዝቡ እያቀረቧቸው የሚገኙ የሰላም ጥሪዎችን የተቀበሉ በሺዎች የሚቆጠሩ ታጣቂዎችም ወደ ሰላም በመምጣት መደበኛ ህይወታቸውን የጀመሩም አሉ እየተዋጋ ያለሁት ወንድሜ ጋር ነው የሞተ ያለው ወንድሜ ነው የሞተች ያለቻት እህቴ ናት ከዛ አሁን አላማው ሲገባን እውነታው ሲገባን ግን አሁን ወደ እውነቱ ተመልሰን ወደዚህ ተቀላቅለናል እንግዲህ ባልሆነ ፖለቲካ ተሸውደን በርካታ ድህነት ውስጥ ገብተናል። ሁልጊዜ ጥይት ተወራውረን የምናመጣው ለውጥ ከሰራ ብቻ ነው እንጂ ሌላ ለውጥ ያየነው ስለሌለ ልማታችን ብናለማ ይሻላል ብዬ ምልክት አስተላልፋል። ከሰላም ጥሪዎች ባሻገርም በክልሉ በሁሉም አካባቢዎች ህዝቡን ያሳተፉ ህዝባዊ ውይይቶች ተካሂደዋል። በዚህም ማህበረሰቡ ለሰላም ያለውን ፍላጎት አሳይቷል። ትምህርት ለእውቀት ትምህርት ለብልጽግና ነው የሚለው ትምህርት ሳሁን አበረ መንገዱን ጠብቀ መቅረብ መግደል አይደለም። ይህን ተከትሎም አሁን ላይ በክልሉ አንጻራዊ ሰላም ታይቷል። አሁን ምስጋና የሆነው ሰውም እየገባው ጨላ ሰላሙ ይስፋ እያለ ይሄንም ይጠቅመን እያለ እየተናገረ ነው። አሁንም መስፋት ያለበት ይሄ ነው። ከበፊቱ አንጻር ይኸው አሁን ቢያንስ ጥሩ ነው፣ የተሻለ ነው። በክልሉ የተገኘውን አንጻራዊ ሰላም በማጥናት ረገድ ሁሉም የበኩሉን ሊወጣ እንደሚገባም ተጠቁሟል። ስለ ሰላም ባነሳነው ጉዳይ ላይ ተጨማሪ መረጃ እንዲሰጡን የሰላም ሚኒስቴር ሚኒስትር ዴታ ዶክተር ሀይረዲን ተዘራን በቀጥታ መስፈራችን ላይ ጋብዘናል። ከእሳቸው ጋር ቆይታ ያደርጋለሁ። በጣም አመሰግናለሁ ዶክተር ሀይረዲን በቅድሚያ እንደምናመሹ። በኢትዮጵያ በተለይ በአማራና ኦሮሚያ ክልሎች የሚታየውን አንጻራዊ ሰላም ለማጽናት ምን መሰራት አለበት? በተለይ የህብረተሰቡን ተሳትፎ ከማረጋገጥ አንጻር ዋናው ጉዳይ የህብረተሰቡ ጉዳይ ነውና አሁን በአማራ የተለያዩ አካባቢዎች ላይ እየተደረጉ ያሉ ውይይቶችም በሰላም ደረጃ ምን እያመጡ ነው ለውጦች? እሺ አመሰግናለሁ። እንግዲህ የሀገራችን አጠቃላይ የሰላም ሁኔታ በየጊዜው የተሻሻለ ካሉን አብዛኛው 14 ክልልና ከተማ አስተዳደር አብዛኛው አካባቢ ማለት ይቻላል አንጻራዊ ሰላም ከሚለው ወደ ሰላምን ወደ ማጽናት ህዝባችን ሰላማዊ እንቅስቃሴ የተለመደውን እንቅስቃሴ እያደረገ ነው የሚገኘው። አሁን በዜናው ላይ እንደተመለከተውም የተወሰኑ ኦሮሚያና አማራ አካባቢ ላይ ያሉ ችግሮችንም ከመፍታት አኳያ የክልሎቹ መንግስታት ከህብረተሰቡ ጋር የተቀናጀ ስራ እየሰሩ በተለይ ሰላም ፈላጊው ህዝብ በሐሴቱም በሀዘኑም በችግሩም ውስጥ ቀጥታ ተጠቂ እንደመሆኑ መጠን በዚህ ጉዳይ ላይ የበለጠ ባለቤት ሆኖ በየተፈጠረለት መድረክ ላይ ሰፊ ውይይት በማድረግ ችግሮች ያሉ መሆኑን ለይቶ ችግሮች ደግሞ በሰላማዊ መንገድ መፈታት እንዳለበት በለመደው ባህሉ እያደረገ ባላቸው ከፍተኛ ተሳትፎች ምክንያት ሁለቱም አሁን የምንላቸው ውስን አካባቢዎች ላይ ያሉት ችግሮች በየጊዜው የተሻሻሉ ናቸው። በተለያየ ምክንያት እንደዚሁ ያጋጠማቸውን ችግር ወይም ደግሞ ምናልባት በፐርሰፕሽንም አንዳንዴ ከእሳቢም ከተለያየ እሳቢም ተነስተው ችግሮችን በግጭት ፈታለው ብለው የገቡ ወንድምና እህቶቻችንም መንግስት በዋነኛነት በየጊዜው እንደሚያደርገው ያገጠሙን ችግሮች በምክክር እንጂ በምንሽር መፍታት የለብንም፣ አንድ ያለን ሀገር ነው ብሎ በተደጋጋሚ ያደረገውን ጥሪ እንደዚሁም የአባት እናታቸውን ጥሪ፣ የሃይማኖት አባቶችን ጥሪ እየሰሙ እየገቡ መሆኑና እነሱም እየተያዙበት ያለው መንገድ ወደ ህብረተሰቡ መልሶ እየተቀላቀሉ የሄዱበት መንገድ ሰላሙን እያጸናው እየተሻሻለ እየመጣ እንዳለ ነው ያለን መረጃ የሚያሳየው። እንግዲህ ሁላችን እንደምናስታውሰው ባለፉት ወራቶች ከፍተኛ የመንግስት አመራሮች ጭምር በተለያዩ ሀገሪቱ አካባቢዎች እየወረዱ ከህዝቡ ጋራ እየተወያዩ የተጀመሩ ልማቶችን የበለጠ ለማረጋገጥ የሰላም ሂደቶችን የበለጠ ለማጽናት እየሰሩ ያለው ሂደት ውይይትን ባህል ያደረገ አካሄድ ችግሩን በውይይት የመፍታት ባህል እየሰፋ በመሄዱ። እነዚህ ሰፊ የህዝባችን ቁጥር ያለባቸው አካባቢዎችም ህዝባችን በተገኙት የሰላም ትሩፋቶች በየጊዜው ለውጡን ከማየቱ ጋር ተያይዞ የፕሮግረሶች መሻሻሎች እየመጡ እንዳሉ ነው የሚያሳየን እና እንግዲህ በዋነኛነት ቅድም ስንሰማቸውና ሲናገሩ የነበሩት የክልሎች ህዝቦች እንደሚናገሩት ከሆነም እኛም ባለን ተጨባጭና የክትትል እንደዚሁም መረጃዎች መሻሻሎች አሉ። ውይይት በነገራችን ላይ በሁለቱ ክልል ብቻ ሳይሆን በመላው ሀገራችን ባህል ውስጥ ነገሮችን በውይይት የመፍታት ባህል አለ። አሁን ካለው የድህረ እውነት ጋር ተያይዘው የገጠመ ችግር ካልሆነ በስተቀር ሰፊው ህዝብ የሰላም ባለቤት ነው። ሰፊው ህዝብ ለችግሮች መፍትሄ መስጠት የሚያስችል አቅም አለው። ከዛ አኳያ በየጊዜው የደረጉ ያሉ ውይይቶች ተጨባጭ ውጤቶች እያመጡ ህዝባችንም የሚፈልገውን ሰላም እያጣጣመ የበለጠ ደግሞ ሰላሙን ለማጽናት ከጸጥታው መዋቅሩም ከመንግስትም የተለያዩ ደረጃ ያለው መዋቅር ጋር ተቀራርቦ እየሰራ እንዳለ ነው የሚያሳየንና መሻሻሎች ያሉ መሆኑን ነው ሚኒስትር መስሪያ ቤታችን የሚገነዘበ። እንደ በአጠቃላይ ከህዝቡ ውስጥ ምን ይጠበቃል? በተለይ ዋናው ቁልፍ ጉዳይ ያለው የሰላም ጉዳይ ህዝቡ ጋር ነውና፣ አሁን እንግዲህ የኢትዮጵያ ህዝብ ያው በአንድም በሌላ መልኩ የተለያየ ሃይማኖቶች ተከታይ ህዝብ ነው። ሰላምን አጥብቆ ይሻል። እንደምናውቀው ኢትዮጵያን የመሰለ ትልቅ ከ120 ሚሊዮን በላይ ህዝብ ያለው ሀገር የህዝባችን የወንታ ህዝቡ ራሱን ለመጠበቅ አካባቢውን ለመጠበቅ ቅድም ከጅማም እንደሰማ ነው ለመጠበቅ የማንም ሳያስፈልገው በተነሳሽነት የሚሰራ ድንቅ ህዝብ ነው። ከታሪካችንም እንደምንረዳው ይህን የሚያህል ሰፊ ጠንካራ ሀገር ከመመስረት ጋር ተያይዘውም የህዝባችን ጉልህ ሚና የሃይማኖት አባቶች ሚና በጣም ከፍተኛ እንደሆነ ነው የሚታወቀው። አሁንም የተጀመሩ ስራዎች ላይ በዋነኛነት ህዝባችን እቺን የመሰለች ሀገር በሁላችንም ተሳትፎ የተገነባች ሀገር በሁላችንም ተሳትፎ የተሰራች ሀገር አጠናክሮ እና የገጠማትን ችግሮች ካሉም ከውይይትና በውይይት ብቻ ለመፍታት ይህን ባህል ለማዳበር የጀመረውን የአያት ቅድማያቱን እሴት አጠናክሮ መቀጠል እንዳለበት ነው የሚሰማን። ሃይማኖቶቻችን ከብሄር፣ ከአካባቢ፣ ከጎሳ የዘለለ ማስተሳሰሪያ ገመዶቻችን ናቸው። ከዚህ አኳያም የእምነት ተቋሞቻችን ይህንን ነገር በተለይ በአውደ ምረቶቻቸው፣ በመስጊዶቻቸው፣ በቸርቾቻቸው ህዝቡ ለሀገሩ ዘመኑ የሚፈልገውን አርበኝነት እንዲወጣና ችግሮች ሊያጋጥሙ ይችላሉ። ሁሉም በተመሳሳይ ሀሳብ ላይ ኖረው ይችላል። ይሄ የተለመደ ነው። ባደጉ ሀገራትም ጭምር አለ፣ እኛም ጋር አለ። ስለዚህ እነዚህን ጉዳዮች በውይይትና በውይይት ነው መፍታት ያለብን። እንደ ሀገር መዋቅራዊ የነበሩ የሰላም ችግሮቻችን ለመፍታት እንደ ሀገራዊ ምክክር የመሰሉ ሰፋፊ ስራዎች የሽግግር ፍትህ የመሳሰሉ ስራዎች በመንግስት ደረጃ በቁርጠኝነት እየተካሄዱ ነው ያሉት። ይህንኑ ከማሳካት አኳያ ህዝባችን ለአንዴና ለመጨረሻ ጊዜ ሲንከባለሉ የመጡና እችን በጣም ሰፊ የሆነች ሀገራችን አሁን ካለችበት ደረጃ የበለጠ ወደፊት ለማስኬድ የተጀመሩ ስራዎችን በመደገፍ የጀመረውን ጥረት አጠናክሮ መቀጠል አለበት። በትምህርት ተቋሞቻችንም፣ ተማሪዎቻችን ከፍተኛ ቁጥር ያለው ተማሪ ከመዋለ ሕጻናት እስከ ከፍተኛ ትምህርት ተቋም ውስጥ አለ። ይህ ትልቅ ጸጋ ነው፣ መጪው እምቅ አቅም ነው፣ እንደ ሀገር። እዛ ውስጥ ያሉትም ተማሪዎቻችን ውይይትን ባህል አድርገው እንዲሄዱ የትምህርቱ ላይ ያለው ማህበረሰብ በከፍተኛ ሁኔታ ሊሰራ ይገባል። እኛም እንደ ሚኒስትር መስሪያ ቤት ውይይትን ባህል ያደረገ የማህበረሰብ ተኮር ውይይት በስፋት በሁሉም የሀገራችን አካባቢዎች እያካሄድን ያለነው። በቅርብ ቀናትም በስፋት የሀገራችን የተለያዩ ክላስተር አካባቢ ይህን አስፍተን ለመስራት ስራ እየሰራን ነው እና የሰላም ጉዳይ በባህሪው የሁለትዮሽ ነው። ስለዚህ በተለይ ሳይለንት ማጆሪቲ የምንለው በጣም ሰፊ የሆነው ህዝብ በዚህ ጉዳይ ላይ ግንባር ቀደም ሆኖ የሚሰራ ከሆነ የተጀመሩ የሰላም ሂደቶች አንጻራዊ ሰላሞች የበለጠ እየጸኑ የሀገራችንን ፍላጎት የሀገራችንን ህልም ለማሳካት ሁላችንም በርብር መስራት እንዳለብን ነው መልእክት ማስተላለፍ መወደው በጣም ነው። አመሰግነው። የሰላም ሚኒስቴር ሚኒስትር ደኤታ ዶክተር ሀይረዲን ተሰራ በምሽት በቀጥታ መስመር ላይ ተገኝተው ለሰጡት ማብራሪያ አመሰግናለሁ። መልካም ምሽት። የሚሰራ ሰው ጊዜ አይበቃውም። ስለዚህ ረጅሙን ጉዳይ በዘዴ ያሳትረዋል። ወራው የአገልግሎት ክፍያዎቹን በቀላሉ ሲቢ ብር ፕላስ ያስታውሰዋል። ታታሪዋ ወጣት ከመካ ካላታል የትምህርት ክፍያዋን ለመክፈል ሲቢ ብር ፕላስ ፍጥነት ያላብሳታል። የፈጠነ አንድ ጉዳይ በስራ የተጠመደው ያሳተና የኮንዶሚኒየም ብድር ክፍያን የሚፈጽመው በሲቢ ብር ፕላስ ነው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 የውጭ ዜና ላለፉት ሰባት ቀናት ግጭት ውስጥ የገቡት ኢራንና እስራኤል በአፋጣኝ የተኩስ አቁም ስምምነት እንዲያደርጉ የተባበሩት መንግስታት ድርጅት ዋና ጸሀፊ አንቶኒዮ ጉተሬስ ጥሪ አቅርበዋል። የሀገራቱ ግጭት እየተባባሰ መሆኑን የተናገሩት ዋና ጸሐፊውም ሀገራቱም ግጭቱን በማቆም አስቸኳይ የተኩስ አቁም ስምምነት እንዲያደርጉም ጠይቀዋል። ስፖርት በፓሪስ ዳይሞንድ ሊግ ኢትዮጵያውያን አትሌቶች በሁሉም ጾታ ለአሸናፊነት ተጠብቀዋል። ስምንተኛ ከተማ በሆነች ፓሪስ በሚካሄደው የደገ ውድድር ኢትዮጵያውያኑ በሶስት ርቀቶችም ይካፈላሉ። ከኢትዮጵያ ቴሌቪዥን ኢቲቪ 57 በሶስት ክፍል ከ12 ሰዓት ጀምሮ ወደ እናንተ ደርሰዋል። ስለተከታተላችሁ ተከታተላችሁ እናመሰግናለን። አንተነህ ደግፌ ነኝ። ሰላም ደሩ